አርእስተ ዜና የኢትዮጵያ ፌዴራል ፖሊስ ከ77 ሚሊዮን ብር በላይ ግምታዊ ዋጋ ያላቸውን የኮንትሮባንድ ዕቃዎችን በድሬዳዋና ሶማሌ ክልል መያዙን አስታውቋል። በዝርዝር ትሰሙታላችሁ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አቅርበዋል። እናስደምጣቸዋለን። የእስራኤል ጦር በራፋ ከተማና ዙሪያዋ ላይ ከፍተኛ የተባለ አየርና የመድፍ ጥቃት ማድረሱን የአይን ማኞችና የሐማስ ባለስልጣናት ገልጸዋል። ነግራቸዋለን። የሩሲያ ጦር በምስራቅ ዩክሬን የምትገኘውንና ለዩክሬን ሰራዊት የሎጂስቲክስና ስንቅ ማቅረቢያ ዋና ማዕከል የሆነችውን የፖክሮቭስክ ከተማ ሙሉ በሙሉ መቆጣጠሩን አውጇል። የሩሲያ መከላከያ ሚኒስቴር ወታደሮቹ በከተማዋ ማዕከላዊ አደባባይ ላይ የሩሲያን ሰንደቅ ዓላማ ሲሰቅሎ የሚያሳይ ቪዲዮ ያሰራጨ ሲሆን ይህ ድል ለሞስኮ በአንድ ዓመት ውስጥ ከተመዘገቡት ወታደራዊ ስኬቶች ሁሉ ትልቁ ነው ተብሏል። አብራችሁን ስትቆዩ የምታገኙት ይሆናል። ጤና ይስጥልኝ፣ ሀገሬ ቴሌቪዥን ተመልካቾቻችን፣ እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ከውጭ አሰናዳናቸው የምሳ ሰዓት መረጃዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ አብሬያችሁ ቆያለሁ። በአዲስ አበባ ግብር ከፋዮች ቅሬታ የሚያቀርቡበት አሰራር ሊጀመር ነው። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ተግባራዊ ማድረግ እንደሚጀምር አስታውቋል። በመዲናዋ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያዘ የሚኖር ቅሬታን ለመፍታት ያስችላል የተባለ አዲስ አሰራር በከንቲባ ጽፈት ቤት ስር መዋቀሩን የገለጸው አስተዳደሩ አሰራሩ በአስተዳደሩ የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ያልረኩ ግብር ከፋዮች ቅሬታቸውን የሚያቀርቡበት ነው ብሏል። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘውትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው እንደሆነ ሲነገር የጥሪ ማዕከል 9977 እና የምስጢር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ እንደሚቻል ማስታውቋል። አሰራሩ ከመጪው ሐሙስ ሕዳር 25 ቀን 2018 ዓ.ም ጀምሮ ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድም ጠቁሟል። ከ77 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተያዙ። ከ77 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን በድሬዳዋና በሶማሌ ክልል መያዙን የኢትዮጵያ ፌዴራል ፖሊስ አስታውቋል። መነሻቸውን ከሶማሌላንድ መድረሻቸውን ደግሞ ድሬዳዋ በማድረግ የኮንትሮባንድ ዕቃዎችን ጭኖ የነበሩ ተሽከርካሪዎች በሶማሌ ክልል በሲቲ ዞን አይሻ ወረዳ አካባቢ በያቆቤና በደንበል ወረዳ አርሙከሌ አካባቢ እንዲሁም በድሬዳዋ መግቢያ ፈንጅስታ በሚባል ቦታ ላይ መያዛቸው ተገልጿል። ተሽከርካሪዎቹ ተይዘው በተደረገው ፍተሻ ቆርቆሮ፣ ፌሮ፣ ብረት አሽከርካሪ ጎማና የተለያዩ ሸቀጣ ሸቀጦችን መያዛቸውና የኮንትሮባንድ ዕቃዎቹም ለድሬዳዋ ጉምሩክ ቅርንጫፍ ገቢ መደረጋቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ህብረተሰቡ ኮንትሮባንድ በሀገር ኢኮኖሚ፣ በማህበራዊ በተለይም ህብረተሰብ ጤና ላይ የሚያስከትለውን ጉዳት በመረዳት በኮንትሮባንድ መከላከልና መቆጣጠር ላይ እያደረገ ያለው ተሳትፎ የመለጠ መጠናከር እንዳለበት የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። የብሔራዊ ባንክና የላኪዎች ውይይት። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የውጭ ምንዛሬ ወደ ሀገር መመለስ ላይ በሚታዩ ክፍተቶች ዙሪያ ከቡና ሰሊጥና ጥራጥሬ ላኪዎች ጋር ውይይት አድርገዋል። በምክክር መድረኩ ባንኩ የሀገሪቱን የውጭ ምንዛሪ ገቢ መጠበቅና ና ኤክስፖርት ገቢ በወቅቱና በግልጸኝነት እንዲመለስ የማድረግ ኃላፊነት እንዳለበት ተመላክቷል። ብሔራዊ ባንክ ከህጋዊ እርምጃ በፊት ከዘርፉ ባለድርሻ አካላት ጋር ገንቢ ውይይት ማድረግንም እንደሚያስቀድም ጠቅሷል። ባንኩ ተግዳሮቶችን ለመፍታት ተገዢነትን ለማሻሻል፣ የኢትዮጵያን ኢኮኖሚያዊ ጥቅሞች ለማስጠበቅ ከግል ዘርፉ ጋር ለመስራት ቁርጠኛ መሆኑም ተገልጿል። ከዚህ ባለፈም ተጠያቂነትና ኃላፊነት የሚሰማው የውጭ ንግድ ልምዶችን የማበረታታትና የውጭ ምንዛሪ አስተዳደር ስርዓቱን የማሳደግ ስራውንም አጠናክሮ እንደሚቀጥል አጥኖ ሰጥቷል። ለአንዱ አረበ ኮምቦልቻ ደሴና አካባቢው በከፊል ተቋርጦ የቆየው ኃይል ወደ አገልግሎት መመለሱ ተገልጿል። ለአንድ ወር በኮምቦልቻ ደሴና አካባቢው በከፊል ተቋርጦ የቆየው የኤሌክትሪክ ኃይል ዳግም ወደ አገልግሎት ተመልሷል። አገልግሎቱ የተቋረጠው በኮምቦልቻ አንድ ባለ 132 ኪሎ ቮልት የኃይል ማከፋፊያ ጣቢያ ካሉት ሁለት ትራንስፎርመሮች መካከል በአንደኛው ላይ ባጋጠመ ችግር መሆኑን የኢትዮጵያ ኤሌክትሪክ አገልግሎት የሰሜን ምስራቅ አንድ ሪጅን ዞን አስታውቋል። በሪጅኑ የኦፕሬሽን እና ጥገና መምሪያ ዳይሬክተር በድሮ አህመድ እንደተናገሩት አርባ ሜጋቮልት አምፒር ኃይል የመጫን አቅም ባለው ትራንስፎርመር ላይ ባጋጠመ የእሳት አደጋ ምክንያት በአካባቢው በከፊል ኤሌክትሪክ ኃይል ተቋርጦ ቆይቷል። በዚህም በትራንስፎርመሩ ላይ በደረሰው ጉዳት በደሴና ኮምቦልቻ ከተሞች እንዲሁም በአካባቢያቸው ለአንድ ወር ያህል በከፊል ኃይል ተቋርጦ መቆየቱን ተናግረዋል። ጉዳት የደረሰበትን ትራንስፎርመር ጠግኖ ዳግም አገልግሎት ለማስጀመር ከሪጅኑና ከማዕከሉ የተውጣጡ የጥገና ባለሙያዎች ሲሰሩ መቆየታቸውን ጠቅሰዋል። ተቋርጦ የቆየው የኤሌክትሪክ ኃይል በዛሬው ዕለት ሙሉ በሙሉ መመለስ ተችሏል፣ ያሉት አቶ በድሮ በጥገና ስራው ላይ ርብርብ ሲያደርጉ ለነበሩ ባለሙያዎችም ምስጋና አቅርበዋል። ተመድ ለሱዳን ተፋላሚ ኃይሎች ጥሪ ያቀረበ የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አቅርበዋል። ጥሪውን ያቀረበው በአሁኑ ወቅት የሱዳን ፈጥኖ ደራሽ ኃይል የሚፈጸማቸው ጥቃቶች ከፍተኛ የሰዎች መፈናቀልን እንዲሁም እየጨመሩ የመጡ ፍላጎቶች መፍጠራቸውን በመቀጠላቸው ነው ተብሏል። ሰላማዊ ሰዎችን እና የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ የተጠበቀ እና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉንም ወገኖች በድጋሚ እንጠይቃለን ሲሉ የተመድ ቃል አቀባይ ስቴፋን ዱጃሪክ ተናግረዋል። የተባበሩት መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶችን ፈጥሯል በማለት የተናገሩት ቃል አቀባዩ ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑም ጠይቀዋል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የተጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ቢያንስ 12 ሚሊዮን ሰዎች ማፈናቀሉን ቲአርቲ ወርልድ በዘገባው አስፍሯል። እስራኤል በራፋህ አካባቢ ጥቃት ማድረሷ ተሰማ። የእስራኤል ጦር በራፋህ ከተማና ዙሪያዋ ጥቃት መፈጸሙን የዓይንማኞችና የሐማስ ባለስልጣናት ገልጸዋል። የሟቾቹ ቁጥር እስካሁን በትክክል ባይታወቅም የሰብአዊ ድርጅቶች ሰብአዊ ጉዳት መከሰቱን ጠቁመዋል። ዛሬ ጠዋትም የጦር መሳሪያ ድምፆች ከራፋህ አካባቢዎች ይሰሙ እንደነበር ተዘግቧል። እንደ ቲአርቲ ዘገባ አርባ የሚሆኑ የሐማስ ጦር አባላት ኢላማ ያደረገ ጥቃት በእስራኤል በኩል ስለመደረጉ ተሰምቷል። ጥቃቱ በረፋህ አካባቢ የሚንቀሳቀሱ የሐማስ አባላት መኖራቸውን ተከትሎ የተፈጸመ ስለመሆኑ የእስራኤል መገናኛ ብዙሃን ዘግበዋል። በአካባቢው በቂ የሰብአዊ እርዳታ አቅርቦት ባለመኖሩ በጋዛ ያሉ ነዋሪዎች የውሃና የምግብ እጥረት ከፍተኛ ደረጃ ላይ መድረሱ ተነግሯል። በተለይም በረፋህና አካባቢዋ የነበሩ ህፃናትና አረጋውያን ላይ የጤና ችግር እየተባባሰ መምጣቱን የጤና ባለሙያዎች ገልጸዋል። ይህ ጥቃት የረጅም ጊዜ የምግብ፣ የውሃና የሕክምና አቅርቦት እጥረት እንዲባባስ ሊያደርገው እንደሚችልም ተገልጿል። የተባበሩት መንግስታት ድርጅት ይህ የሰብአዊ ቀውሱን አስከፊ ደረጃ ላይ ያደረሰው መሆኑን አስታውቋል። በራፋ የሚኖሩ ተፈናቃዮች ወደ ሌሎች አካባቢዎች ለመሄድ ተገደው የነበረ ቢሆንም የደህንነት ስጋትና የመጠለያ እጥረት እንዳለባቸው መገለጹን ቲአርቲ ዘግቧል። ሩሲያ ወሳኟን የፖክሮቭስክ ከተማ ተቆጣጠረች። የሩሲያ ጦር በምስራቅ ዩክሬን የምትገኘውንና ለዩክሬን ሰራዊት የሎጂስቲክስና ስንቅ ማቅረቢያ ዋና ማዕከል የሆነችውን የፖክሮቭስክ ከተማ ሙሉ በሙሉ መቆጣጠረውን አውጇል። የሩሲያ መከላከያ ሚኒስቴር ወታደሮቹ በከተማዋ ማዕከላዊ አደባባይ ላይ የሩሲያን ሰንደቅ ዓላማ ሲሰቅሉ የሚያሳይ ቪዲዮ ያሰራጨ ሲሆን፣ ይህ ድል ለሞስኮ በአንድ ዓመት ውስጥ ከተመዘገቡት ወታደራዊ ስኬቶች ሁሉ ትልቁ ነው ተብሏል። ዩክሬን የከተማዋን በሩሲያ መያዝ በይፋ ባታረጋግጥም በአካባቢው ከባድ ውጊያ እየተካሄደ መሆኑንና በ24 ሰዓት ውስጥ ብቻ ከ43 በላይ የሩሲያ ጥቃቶችን ማስተናገዷን ገልጻለች። የሩሲያ ኃይሎች በሕዳር ወር ብቻ ከ505 ካሬ ኪሎ ሜትር በላይ የዩክሬን ግዛት መቆጣጠራቸውም ታውቋል። በሌላ በኩል አራት ዓመት ሊሞላው የተቃረበውን ጦርነት በድርድር ለመፍታት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ከፕሬዚዳንት ቭላዲሚር ፑቲን ጋር ለመምከር ዛሬ ማክሰኞ ሞስኮ ይገባሉ። የዋይት ሃውስ እና የትራምፕ አስተዳደር በሰላም ሂደቱ ላይ ተስፋ እንዳላቸው ቢገልጹም፣ በግንባር የሚገኙ የዩክሬን ወታደሮች ግን ስምምነቱ ሩሲያ እንደገና ኃይሏን እንድታደረጅ እድል ይሰጣታል በሚል ስጋታቸውን እየገለጹ ይገኛሉ። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።